ሁለተኛ ማዕከላዊ ኢትዮጵያ ማለት ነው። አዲስ አበባ ያው እኛ ያው ስራችንም ያው እስላምን ማጠናከር ነው፣ ዲንን ማጠናከር ነው። ባለችዋ በሆነችዋ እውቀት ትግል ማድረግና የአካባቢ ሰዎችን ለመቀየር የተለያዩ ከሃይማኖት ጋር ከእስልምና ጋር በጣም የተራራቁ ያሉበት አካባቢ ልጆችን አምጥቶ ለማስተማር ዝግጁንን እና ይሄ ቁርአን ማለት እኮ ያንፋ ይጠቅማል፣ ይል ነበር ያርፋ፣ ዱንያም አኺራም ላይ ደግሞ ከፍ ያደረጋል ነበር ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ ቆሮታዊ ሰላምታችን ይድረሳችሁ። እንግዲህ ዛሬ የምንገኘው በስልጤ ዞን አለም ገበያ ከተማ አስተዳደር ነው። እዚህ የተገኘንበት ምክንያት ደግሞ አሰላም መርከዝ ዛሬ ሀፊዞቹን ያስመርቃል። እዚህ ሁነት ላይ በመገኘት ያለውን ድባብ ወደ እናንተ ለማድረስ እንሞክራለን። እስከ ፕሮግራማችን ፍጻሜ አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። አብራችሁን ሆኑ። አልሐምዱሊላህ ለዚ አለመ ብልቀለም አለመ ልኢንሳን ማ ለም ያዕለም።

አንድ ሺህም አስር ሺህም አምሳ ሺህ እየሰጠ እዚህ ወረዳውም እንደገና አዲስ አበባም ከውጭም እዚህ አካባቢ ተወለጆች በብዛት ማለት ነው፣ ሌሎቹም ተጨማምሮ ነው ለዚህ ያበቁት። እንደውም አምና የገንዘብ እጥረት ገጥሞት ቆሞም ነበር። አልহামዱሊላህ እንደዚሁ ተማሪዎች ሊበተኑ ሲሆኑ እንደዛው በጥሪ አንድ አንድ አህለል ኸይሮች እዚው አከባቢና አገር ኢትዮጵያ ውስጥ ያሉ ተነሳስቶ የአመቱን በጀት አንድ ሚሊዮን ምናምን አዋጣው ለዚህ ያደረሱ

ማሻላ፣ እንግዲህ ዛሬ የምንገኘው እዚህ ዓለም ገበያ ከተማ ላይ በአሰላም መርከዝ የሀፊዞች ምረቃ መርሃ ግብር ላይ ነውና እንዴት መርሃ ግብር ያው ይሄ መርሃ ግብሩ በጣም ደስ ይላል። ማለት ያው እስላም ቁርአን ከሚያዘው ዋና ይህ ይሄ ነው። የቁርአን ሂፍዝ ማለት ታላቅ ነገር ነው። ምድርና ሰማይ የቆመለት ለቁርአን ነው። ይህ ነው የቁርአን ምረቃ መታደማችን በጣም ደስታና ክብር ተሰምቶኛል። ያው በጣም ነሻጣ ነው ጀማዓው። ያው እንቅስቃሴ ሁሉም በጣም ደስ ይላል። ያው መልእክታችን ያሰላልነው ይህ ቁርአን እንዲጠናከር ያው ሰው ሁሉም በቁርአን እንዲሳተፍ ይህን ነገር በማጠናከር እንዲዘጋጅ እንዲቀጥል ነው ደስታችን ማለት ነው። ያው እኔ ስሜ ሸምሱ ጀማል ዑመር ይባላለሁ። ተወልጄ ያደኩት ያው ሳንኩራ መንዝ ጉምቢ በሚባል ቀበሌ ነው። አሁን ምኖረው ዋናዋ ከተማ አለም ገበያ ላይ ነው ምኖረው መሻላ በሰላም መርከዝ ውስጥ ያው የኔ ዋና ስራ ስካጅ ሆኜ እስካሁን ድረስ ለሁለተኛ ጊዜ ለማስመረቅ አልহামዱሊላ በቀተናል እስካሁን ድረስ ያው ከዚህም በፊት አምሳ ሁለት ተማሪዎችን አሁንም ደግሞ በዚሁ ልክ ተንጠባጥቦ ሲሄድ ከተመላላሽና ከቋሚ ተማሪ አጠቃላይ አምሳ ሁለት ተማሪን ያው በማስመረቅ ላይ እንገኛለን ይሄ ትልቅ ደስታ ተሰምቶናል። ምክንያቱም መጅልስ ላላ ማለት ቢሮ ማስተዳደር መምራት ሳይሆን ዲን አልኢስላም መምራት፣ የሙስሊሞችን ጉዳይ መከታተል ከዛ አንዱ ዋነኛው ይሄ ነው። ስለሆነም እኛ ሁላችንም ባተቻለን መጠን አቅም ቢያንስ በየወረዶች በየወረዶቻችን አንዳንድ መርከዝ ብንከፍት ስሜ አብዱል ካፋጅ ዑመር ሰራጅ ይባላል። የመጣሁት ከስልጤ ዞን አልከሰው ቀበሌ ሲሆን እየተማርኩ የነበረው መርከዘ ሰላም ሳንኩራ አለም ገበያ ነበረ። ማሻአላ ምን ያክል ጊዜ ሆነ እዚህ በመጣህበት? እንዴት ነበር ቅርአቱ? ዛሬስ የምረቃ መራግብ አንደኛው ተመራቂ ነህ። እስቲ ያለውን ነገር አጠር አድርገን ንገረን። ያው የመጣሁት 2016 ሁለት ዓመት ወደ 10 ምናምን ወራት ሆኖ ነው ያለዚህ ግቢ ከገባው በኋላ እስካሁን እየቀርባን ነበረ። ያው የግቢ ላይፍ በጣም አሪፍ ነው። እዚ ቁርአን ይሕም ዘምን ነው የሆነው ነገር ትልቅና እዚህ ዱንያ ላይ ከፍ የሚያደርገ በአኺራም ላይ ደግሞ በጣም ከፍተኛ የሆነ ደረጃ የሚያሰጠህ የሆነ ትልቅ የሆነ ስራ ነው። ይህን ስራ ደግሞ አላህ ወፍቆናል። ከነሱ አንዱ አላህ አድርጎናል። አልሐምዱሊላህ ረብል አለሚን ማለት እፈልጋለሁ። ስሜ አብደልዓዚዝ ፈዝሉ ይባላለሁ። የመጣሁት ከጎራጌ ዞን ከጌታ ወረዳ ከቀቡል ቀበሌ ማሻ አላህ እዚህ ከመጣ ምን ያክል ጊዜ ሆነ? መርከዝ ላይ ቅራት እንዴት ነበር? እንዴት እያሳለፋችሁ ነበር? ስላለው ነገር አጠራ አድርገን እንገረን የመጣ ነው። ያው 2016 አካባቢ የገባ ነው። ያው አስራ ምናምን ወራቶችን አሳልፈናል። አልሐምዱሊላህ የመጣንበት ወላሂ ከመጀመሪያው ከአሁኑ ያው ና ሰማይና ምድር ነው የተራራቀ ነው። በጣም ማለት ነው ለማሰብና ወላሂ ለመገመት በጣም ይከብዳል ማለት ነው። ስለዚህ የቅራቱን ጉዳይ በጣም አስፈላጊ ነው። እኛም ያው

ቁርአን ሜሞራይዝ ግራጁዌሽን አሁን በመመረቅ ላይ ያሉት በጋሞጎፋ በሀዲያ በአላባ በጉራጌ እንደዛውም ደግሞ ጅንካ ከጂንካ አካባቢ የመጡ እናም ደግሞ ከአማራ ከተለያዩ ብሄሮች የተጠራቀሙ የሆኑ ተማሪዎች ናቸው። እስካሁን የሀፈዙ ያሉት ማለት ነው። ዛሬ የሚመረቁት ቅድም እንደው በቋንቋቸው በየቋንቋቸው ተርሂብን ያቀረቡ ምናልባት ያው እንግሊዝኛና አረብኛዋ ያው እንግዲህ አረብኛ ከአረብ መቱ የተማሪ የለም ለማለት እዛ የመጣ ባይኖሩም አረብኛውን እዚህ በመማር በተለያየ እንደ ያቀርቡት አይታችኋል። መቃን ክያሲፍ ሳዲቅ ጀደማ አንቀንቀራው መርከዝ ሰላሚዳ በገመርክማ በቀ በገመርቃቲ ከኛላሉፍ ነጊያን ዱፍተን ተሱንታይ ኻሊድ ኢድሪስ አወል ጌታሽ

የሌለበት ከተማ ሞልተዋል። መቃብር ቦታ የሌለው ሙስሊም ሆኖ መርከዝ የሌለው፣ ስለዚህ እኛ ዱንያ ላይ ጢልናት ነው የምንሄደው ገንዘባችን ሁሉ። ከአሁን በኋላ ደግሞ የበለጠ ለማስፋት እዚህ አካባቢያችንም ሆነ በዙሪያው ያሉ ሙስሊም ያልሆኑ አካሎች የሚበዙባቸው ቦታዎች አሉ። ያን ትኩረት በማድረግ ደግሞ መድረሳው ትምህርት ለመስጠት በዝግጅት ላይ ነው ያለው። የተለያዩ ከሃይማኖት ጋር ከእስልምና ጋር በጣም የተራራቁ ያሉበት አካባቢ ልጆችን አምጥቶ ለማስተማር ዝግጁ ነን፣ ኢንሻአላህ። በዚህ ደግሞ ይህን ፕሮግራም የተከተተለ ሁሉም እገዛ እንዲያደርግልን በአላህ ስም እንጠይቃለን። ጀዛችሁን አላህ ይክፈላችሁ ይላለሁ። እናንተንም ያው እዚህ መድረኩን መታችሁ አድምቃችሁ

እቺ ዱንያ ነገ ትተናት እንሄዳለን። ስለዚህ ይህንን ወደዛ ብናስቀድም ብንላክ ብንከፍት፣ ማሻአላህ አሁን አንዳንድ ሰዎች አሉ። እንደምሳሌ ራሳቸው ሰርቶ ከፍቶ ከ50 60 ተማሪ ቁርአን የሚያሳፍዙ አሉ። እንደዛው በየአቅማችን አንዱም ሆነ አስሩም ሆነን አምሳም ሆነን መቶም ሆነን የአንዳንድ አካባቢዎችን ብንዶግም ብንደግፍ ቁርአኑን ብናስቀራ። ለሚያቀሩት ኡስታዞች በጎናቸው ብንሆን ይሄ ትልቅ ነገር ነው። ዱንያ ጠፊነች፣ ሁላችንም እንሄዳለን። መቶ ዓመት ሚኖር በጣም ጥቂት ነው፣ አንድ በመቶ ቢሆን ነው ከኡማው። ስለሆነም ሁላችንም ለአኼራችን ብንሰራ እንድንሰራ ጥሪ አስተላልፋለሁ። በዞናችን በአስሩም በሰባት ዞኖች በሶስት ልዩ ወረዳዎች ሙስሊሞች የሌሉበት የለም። ለሁሉም ብንደርስ እና እንድንደርስ ጥሪ አስተላልፋለው። ካልሆነ ኃላፍትን አልተወጣንም ማለት ነው። አያቶቻችን ቅድማዮቶቻችን ይዞት የመጡን እስልምና እኛ ጋር ደርሶ መቋረጥ እንደሌለበትና ይህንን ሁላችንም የቤት ስራ አርገን ወስተ ነው ብንሰራ። ሸሃደተን ቱንቅዙ ቢሃ ቆኢላሃ ሚን አዛብ አልሐሚም

እንሻ አላህ ያው የተኛውም አካል መጀመራ ሲቀራ የሆነ አላማ ይኖረዋል። የሆነ ግብ ይዞ ነው የሚቀራው። ለብቻው የሚጠቀሙበት የሆነ ነገር ከሆነ እሱ ጋር ያለው የሆነ እውቀት ከእርሱ አልፎ የማይሄድ የሆነ ነገር ከሆነ ይህ ነገር ፋይዳ ቢስ ስለሆነ አንተ መጥቀም የምችለው የሆነ አካል ባለችዋ በሆነችዋ እውቀት ትግል ማድረግ እና የአካባቢ ሰዎችን ለመቀየር ትግል ማድረግ ይኖርባል ማለት ነው ይህ ማለት ማለት ነው ባለች በሆነ ቅም የነቢያቶችን መንገድ ስለሆነ ማለት ነው እንደው ምታስተላልፈው መልእክት ለወጣቶች ከዚህ ቀይ ላሉት ይህን ፕሮግራም ለሚከታተሉት ምታስተላልፈው መልእክት ይኖርሃል አዎ ይኖረኛል በተለይም በተለይም ወላጅና አባት የሆነ ሁሉ ልጆቻቸውን ቁርአንን በማስሐፈዝ ትኩረት እንዲያደረጉ በተለይም በተለይም በተለይም ያው እናት የሆነች አካል የወላጅዋን ልጆቿን ተርቢያ በማድረግ ልጆቿን ወደ ሕፍ ወይም ደግሞ ወደ መድረሳ በመላክ ትልቅ ትኩረት ሊኖራት ይገባል። በተለይም ደግሞ በዛው ልክ አባት ማለት ነው፣ ለምን እናት የልጆቹ መድረሳ ስለሆነች እናት በዚህ ላይ ትኩረት ልታደርግ ይገባል። ወላጆቹም ደግሞ በዚህ ላይ ልጆቻቸውን ሓፍዝ አልቁርአን እንዲሆኑ እንዲያሳፈዙ። ለምን ከማቃለሸ ይሆና አንድ ውስታዛችን ምሊን ነበር፣ ቁርአን እኮ ማለት ከሚያሳፍዙን ኡስታዝ ሸምሶ በሚሄ የሚባሉት ኡስታዛችን ምን ይሉ ነበር፣ እና ይሄ ቁርአን ማለት እኮ ያንፋ ይጠቅማል ይል ነበር። ያርፋ ዱንያም አኺራም ላይ ደሞ ከፍ ያረጋል ነበር። እና አኺራም ላይ ደሞ ይሽፋ ይጠቅማል ይል ነበር። እውነቱን ነው። ስለዚህ ይሄንን ዱንያ ላይ ከፍ እንድንል ከፈለግን ልጆቻችንም ደሞ ከፍ ሊሉ ከፈለግን፣ ወላጅ አባቶቻችን በተለይ በተለይ ቁርአንን ልጆቻችን እንዲያፍዙ ትኩረት ብናረግ የሚለውን ነገር አስተላላማ ለማስተላለፍ እወዳለሁ።

ስለዚህ አንድ ነገር ደግሞ እንትን ከሌለው ምርጥ ወይ ለእህል ምርጥ ዘር እንዳለ ሁሉ ለዲኑም እንደዛው ከሌለ ዲኑም እንትን ሆናል፣ ይደክማል። ስለዚህ ይህንን በማድረግ ሁላችንም ይሄን ሚያዩ ሚሰሙ ይሄን ደስታ ሁሉም ተረባርቦ ይሄን በአንደኛ ይሄ አሁን የተጀመረው ባይቆምና በጣም ደስ ይላል። አሁኑም ሁሉም በያቅሙ እየተራራ ወጠ ነው ያደረገ ነው። መርከዙ ሰላም ማለት ያው ድጋፍ የሚደረግለት እስካሁን ድረስ ባለው በሳንኩራ አካባቢ ህዝቦችና እንደዛውም በውጭ ሀገር ባሉ ወንድምና እህቶች እንደዛውም ደግሞ በየቀበሌው ያሉ አንዳንድ አህለል ኸይሮች በሌላም ሀገር ያሉ አህለል ኸይሮች ባደረጉት ድጋፍ ነው እስካሁን ድረስ አልሐምዱሊላ። ቀጥለን ያለ ነው። አሁንም ለራሱ የሆነ ቋሚ የገቢ ምንጭ የለውም።

ወደዛ ዓለም የምትሸጋገሩ አላህ ያድርጋችሁ ይላል። መልካም። እንግዲህ ዛሬ እዚህ መተው እየቀሩ ያሉ ተማሪዎች ከተለያዩ ሀገሪቷ ክፍል ነው የመጡት። መርከዙ ዛሬ 52 ተማሪዎችን ነው እያስመረቀ የሚገኘው። እንደው እንደ እስልምና ጉዳዮች ደግሞ ይህንን መርከዝ ለማጠናከር ምን ታስባላችሁ? እንደ ከተማ አስተዳደሩ ያው እኛ ያው ስራችንም ያው እስላምን ማጠናከር ነው ዲንን ማጠናከር ነው። ከምናገኛት አበል ነዳጅ ሌላ አበልም የለም ነዳጅ መሆኖ ነገ ቀን ገቢ የሚሆን መቶ ሺ ብር ገቢ እናረጋለን። በመጅልሱ ሲማት ያው አብረን የፋይናንሱ እንዲጠናከር ቁርአን እነዚህ አሁን 52ቱ ሐፊዞ ከወጡ በኋላ በቦታውን አዲስ ሰብሎ ሐፊዞች እንዲመዘገቡ ለማድረግ በጣም ከሚናስቡና ከሚናቀደው የበላይ በጣም የተሻለ ሆነ። እሱ ነው ያሰብነው ማለት ነው። ስለዚህ ይህን መቀጠል አለበት ከአላህ ከታች እኛ ዱዓችንም አሳባችን ይሄ ነው።

እነኛን ራሱ አሁን እነሱ ከዚህ የተመረቁት ወደዛ ሽፍት ይደረጋሉ፣ ይማራሉ። በትንሽ ሁለት ዓመት ሶስት ዓመት ቀርቶ አያቆሙም ማለት ነው። እነኛም ዩኒቨርሲቲዎች በተቻለ መጠን ደግፈን ብንሰራቸው፣ ማንም የላቸውም፣ አንድ አላህና ከዛ እመቱ ህዝቡ ሙስሊሙ። ስለዚህ ለአኼራችን እንስራ እያልኩ ጥሪ ያስተላልፋለሁ። እናንተ ደግሞ በመሳተፋችሁ ደስ ብሎናል።

ቢሮ የለው፣ በጀት የለው። ምንም ነገር ለመስራት ደግሞ ያስፈልጋል፣ መቀመጫ ማስተካከል ወጪ ገቢ ያስፈልጋል። ስለዚህ ያሁን ያልናቸው ሁሉ ለመስራት የክልሉ ህዝብ የክልሉ ህዝብ ከጎናችን እንዲቆም ጥሪ ያስተላልፋለሁ። ይህ ማለት ማዕከላዊ ክልል ማለት ሁለተኛ አዲስ አበባ ማለት ነው እና አዲስ አበባን የሚረዱት ማሻላ ይሄ የዚሁ ክልል ተወላጅ

በድጋሚ አሰላሙ አሌይኩም ራህመቱላ ወበረካቱ የተወደዳችሁ እንግዲህ ዛሬ እዚህ ዓለም ገበያ ከተማ አስተዳደር መርከዛ ሰላም ተማሪዎች ምረቃ መርሃ ግብር ላይ የተመለከትነው ነገር እጅግ ደስ የሚል ነው። ሌላ ለየት የሚያደርገው ነገር ብዙ መርከዞች በየቦታው አሉ። ነገር ግን አካባቢያቸው ላይ ያሉ ተማሪዎችን በመውሰድ ነው የሚያስቀሩት። ይህ መርከዝ ለየት የሚያደርገው ከመላው ኢትዮጵያ ማለት ይቻላል ከአማራ ክልል፣ ከኦሮሚያ፣ እንዲሁም ከማዕከላዊ ኢትዮጵያ፣ ከሲዳማ፣ ከሀዲያ፣ ከወላይታ፣ ከጎፋ፣ ከጂንካ አካባቢዎች፣ ከጉራጌ ጨምሮ ከዚሁ ከስልጤ ከራሱ ጨምሮ እነዚህን ተማሪዎች በማስመጣት በአዳሪ መርሃ ግብርና እንዲሁም ደግሞ እዚህ አካባቢ ያሉትን ደግሞ በተመላላሽ መርሃ ግብር በማስተማር ለስምንት ተማሪዎቹን በተመላላሽ ወደ 42 ተማሪዎች ገደማ ደግሞ እንዲሁ በአዳሪ መርሃ ግብር ያስመረቀበት እውነት ነው የተመለከትነው። እኚህ ተማሪዎች ከዚህ ምረቃ መርሃ ግብር መልስ ወደ ትውልድ ቀያቸው በመመለስ እዛ አካባቢ ያለውን ማህበረሰብ በሚያውቀው ቋንቋ ዳዋ ያደርጉለታል፣ በሚገባው ቋንቋ ያስቀሩታል ማለት ነው። እንግዲህ ይህ ፋይዳው ትልቅ የጎላ ነው። ይህ መርከዝ ለሁለተኛ ዙር ነው በዚህ መልኩ ሲያስመርቅ የነበረው። የዛሬ ሁለት ዓመት ገደማም እኛ እዚሁ ተገኝተን የምረቃ መርሃ ግብሩን ለእናንተው ማድረሳችን የሚታወስ ነው። አሁንም በዛው ነሻጣ በዛው የሞራል ከፍታ ላይ ሆኖ ልጆቹን አስመርቆ ዛሬ ለሁለተኛ ጊዜ ያስመረቀበት ድባብ ይበል የሚያሰኝና ልብ የሚያሞቅ ነው። ይህ መርከዝ አሁንም እኛ ይህንን ማጠቃለያ በምንሰራበት ወቅት መርከዙ የራሱ የሆነ የገቢ ምንጭ የሌለው ነገር ግን እዚህ አካባቢ ባሉ አህለል ከይር ወንድምና እህቶች እንዲሁም ደግሞ የዚህ አካባቢ ተወላጅ በሆኑ ከሀገር ውጭ ባሉ ሙስሊም ወንድም እህት አህለል ከይሮች የተደገፈ ለዚህ ፍሬ የበቃ መርከዝ ነው። እነዚህን ተማሪዎች ሸኝቶ በአዲስ መልክ ደግሞ ሌላ ተማሪዎችን የሚቀበል መሆኑን የመርከዙ ስራ አስፈጻሚዎች ወይም ስራ አስኪያጆች ማብራሪያ ሰጥተውናል። ይህን ለማድረግ ደግሞ በጀት ያስፈልገዋል። ለዚህ በጀት የሚሆን ዛሬ የመጡ የተማሪ ወላጆች እና የተለያዩ የዚህ ፕሮግራም ታዳሚዎች የገቢ ማሰባሰቢያ መርሃ ግብር እያካሄዱ ነው የሚገኙት። እናንተም የተወደዳችሁ ይህንን መርሃ ግብር እየተከታተላችሁ የምትገኙ የመርከዙን አካውንት ከዚህ ስክሪን ስር እናስኬድላችኋለን። ይህንን መርከዝ መደገፍ ይህንን መርከዝ ማገዝ ፋይዳው ሚናው የጎላና ትልቅ ስለሆነ ሁላችሁም እዚህ መጥታችሁ በዚህ መርሃ ግብር ባትታደሙ እንኳን በያላችሁበት ሆናችሁ ይህንን መርከዝ መደገፍና ማገዝ የምትችሉ መሆኑን እየገለጽን የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ፕሬዚዳንት ኢማም ሀጂ አብዱልሃዲ አህመድ ቡርሃን መልእክትም አስተላልፈው የነበረበትን ሁነት ተከታትላቸዋል። ይህንን መርከዝ እንደ አልሂዳያ እስላማዊ ዩኒቨርሲቲ እንደ ሕክማ ዩኒቨርሲቲ ሱሃላባ ላይ እንዲሁ በተጀመረው የሱና እስላማዊ ዩኒቨርሲቲ አይነት ወደ ዩኒቨርሲቲ ደረጃ ከፍ ለማድረግ ሁላችንም ልንሰራ ይገባል የሚል መልእክት አስተላልፏል። ለዚህ ትልቅ ህልም መሳካት ደግሞ የሁላችሁም ርብርብ ያስፈልጋል፣ እያልን እኛም እዚህ በመገኘት ወደ እናንተ ስናደርስ የነበረውን መርሃ ግብር በዚህ እንቋጫለን። የነበረን ቆይታ እጅግ አድርገን እናመሰግናለን። ይህንም ፕሮግራም ወደ እናንተ በማሰናዳት ሳስተላልፍላችሁ የነበርኩት አብዱልመጂድ አህመድ ነበርኩኝ። ለነበረን ጊዜ እጅግ አድርጌ አመሰግናለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።